የደምም ያፈላል ። አሁን ስለ ሶሻል ላይፍ፣ ስለ ማህበራዊ ህይወት፣ ስለ ኑሮ አይደለም የተናገረው። አንድም እስላም አንድም እስላም ወጥቶ አንድም እስላም ወጥቶ የኛ ሰዎች ያደረጉት ስህተት ነው ብሎ የተናገረ የለም ከኦርቶዶክሳዊ አጨብጫቢ፣ አቃጣሪ፣ አለቅላቂ፣ እወደድባይ፣ ፈሪቅ ዘናም በስተቀም አንድ እስላም ወጥቶ አህመዲን ጀበል የጻፈው መጽሐፍ ትክክል አይደለም፣ እገሌ የሚባለው ኡስታዝና ሼክ በክርስትና ላይ የተናገረው አግባብ አይደለም ብሎ የተናገረ አንድም ሰው የለም። አንድ እስላም የለም። ራሱ ራሱ ራሱ እሸቱን የጠየቀው ጓደኛዬ ነው ያለው እስላም ወጥቶ የኛም ሼኮች የተናገሩ ትክክል አይደለም በክርስትና ላይ እኔና እሸቱ እንዲነበርን እኔና እሸቱ አንድ አልጋ ላይ ነበር፣ ምንተኛው እኔና እሸቱ አላለም። ይሄን ሆዱን የሚመራው ሆዱ የሚመራው ሰብስክራይበርስ ሸቃይ፣ ያው እውቅና ቢያገኝ በኦርቶዶክስ፣ አይማን ገንዘብ ቢያገኝ በኦርቶዶክስ፣ ኮሚሽን ቢያገኝ በኦርቶዶክስ፣ ለገዳም ቢያሰባስብ፣ ለአሜሪካ ቢያሰባስብ፣ ለእንግሊዝ ቢያሰባስብ፣ ከእርሱን ሆዱን ሞልታ የያዘች ኦርቶዶክሳይት ቤተክርስቲያን ናት። አናውቅም እንዴ? የአሜሪካው ገዳም ሲሰበሰብ አንድ ሚሊዮን ብር ከሌ ሰጠች የተባለው የተሰጠ ብር ነው እንዴ? በምን እንደመጣ አናውቅም? እንዴት እንደተመለሰ አናውቅም? ጥቁሯን ባየ አስጀምሮ ሌላውን ማኖ አስነክቶ ገንዘብ እንዴት እንደሚወጣ አናውቅም? አልሰማ ነውም አላየ ነው። ባለቤቶቹን አልጠየቅንም። በብድር የተቀበሉትን ገንዘብ እነሸቱ እንዲያረጉ እንደዚህ አደረጉ ብለው ፖለቲካ የሚሰራላቸውን አናውቅም፣ ያለውን ኮተት አናውቅም። ሰው በቤተ ክርስቲያን በልጽጎ ሰው በዚህ ቤተ ክርስቲያን በዚህ ሃይማኖት በልጽጎ እስላም ነው እንዴ? ተከታዩ ሰብስክራይብ አድርጎ የሚከተለው እስላም ነው እንዴ? ወሃቢ ነው እንዴ? አይደለም። ይሄው ገታታ ኦርቶዶክሳዊ ነው። ይሄው ነው የሚያሳድገው። እሸቱን ያሳወቀችው ቤተ ክርስቲያኒቷ ናት እንጂ ብሸቱ ቤተ ክርስቲያኒቷን አሳውቋል እንዴ? እሸቱ በቤተ ክርስቲያኒቷ ስም ለምኖ ልጆቹን ያሳድጋል በቤተ ክርስቲያኑ ስም ታውቆ በዛ ክሬዲት በሌላ ስራዎቹ ተወዶ፣ ንጹህ መስዋዕት ስለሚያስፈልግ እሱ መስዋዕት ከፍሎ ከአብ ጋር አስታርኮ፣ ቃል በቃ ይሄን ነው እና አቋል እኛውን፣ እሱ አይደለም ጥያቄያችን። ጥያቄያችን ማለት ይሆነ ወገቤን አከከኝ እያልኩህ እግሬን አትከክልኝ። አሁን እኔ ጠየቅኩ፣ ምንድነው የተሰቀለው አልኩ። ፈጣሪ ነው አምላክ ነው የተሰቀለው አልከኝ፣ አይደለ? ይሄ ነው መልስ። አዎ ቃልኩ፣ ቃል እሱ ነው። የሞተው አምላክ ነው። ሰው አምላክ ፈጣሪ አልኩኮ፣ አምላካችን ነው። ፈጣሪ ይሞታል ማለት ነው። ፈጣሪ ይሞታል ማለት ይኸውልህ፣ ይኸውልህ፣ ቅድም ምን ብየሀለሁ መሰለህ? ፍቅሩን በዚህ ነው ለኛ ሊያሳየን ነው እንጂ እሱ ይህንን ነገር የእንትኔ ማለት አቅም ሳይኖረው ቀርቶ አይደለም። ገብቶሀል አይደለም? በቃ ያሳያችሁ፣ ችግር የለውም። ሊያሳያችሁ ፈልጎ ነው። ስለዚህ ፈጣሪ ይሞታል፣ ፍቅሩን ለማሳየት አዎ፣ ፈጣሪ ይሞታል። ኖ ኖ ኖ ፈጣሪ ሞታል እንደዛ አይደለም አረ ፕሊስ እኔ እንደዛ እያልኩ ለአንተ ፍቅሩን ለማሳየት ፈጣሪ ለአንተ ኃጢያት ሞተልክ እስከ ሞት ድረስ አይደለ ገባኝ ስለዚህ አሁን ገብቶኛል ፈጣሪ ሞቷል ፈጣሪ ሞታል ይሉ ወንድም ሰው ጣልቃ ሲገባ ጢም ቢሬ ይዞራል እና በታተናቸዋለሁ። እንዳይሆን ልክ እሱ ሲመጣ የፈለግሽውን ልጅ ያስገባልሻል። አንቱ ዘ ፖይንት እናወራ። ስለዚህ ፈጣሪ ይሞታል፣ አንተ ፍቅሩን ለመግለጽ ይሞታል በለኝና ይሞታል። ቴንኪው በቃ። ምን ለማሳየት ይነሳል? ችግር የለውም አአ ቴንኪው ዋናው መሞቱ ነው። በመስቀል ላይ የሞተ ፈጣሪ አለ አይደል? በመስቀሉ ላይ ከሞተ ፈጣሪ ሌላ ያልሞተ ፈጣሪ አለ? ራሱ ነው ራሱ አንድ አምላክ ኦኬ ኦኬ፣ አብ ሞቷል፣ አብ ሞቷል። ምን ብየሃለሁ ቅድም ይኸውልህ አንዳንድ በእኛ አይን ሊመዘኑ የማይችሉ ገብቶሃል አይደል? እንዲህ በቀላሉ እኮ የማንመዝነው ከሆነ አትቀጥለው። የማንገልጸው ከሆነ ይቅር። መግለጽ የምንችል ከሆነ እንቀጥል፣ መግለጽ የማንችል ከሆነ እናቁመው። መግለጽ የምንችል ከሆነ እንቀጥል፣ መግለጽ የማንችል ከሆነ እናቁመው። መግለጽ ትችላለህ፣ እንቀጥል። አይ ሀሳብ እንቀይር ይሻላል፣ በቃ አይ፣ አባባሌ ገብቷል። ሮሚዮ ኤል አሁን ትልቁ ችግር እኮ ማለት ከኛ ጋር አይደለም እኮ በሀሳብ ማትግባባው። እንዴት ሰለምክ ስራ ቤቶች ነው ማሰራ። ብዙ ሰራተኞች ቀጥራ አለ። ከነዚህ ሰራተኞች ግን ሙስሊም አልቀጥርም፣ ምክንያቱም ዙር ላይ ወጥቶ ይሰግዳሉ፣ አስር ላይ ወጥቶ ይሰግዳሉ። ያ እነሱ የሚሰግዱትን ነገር ለእኔ ፋይዳዬ ላይ የሚተኙ ነው የሚመስለኝ። ስለሚሰግዱት ማለት የተወሰነ ሰዓት ነው የሚሰግዱት፣ ግን ፋይዳዬ ላይ እየተኙ ስለሚመስለኝ አልቀጥራቸውም። ልክ እንደ አንቺ ሻርብ የለበሰች ሴትም ከመታች አልቀጥርም እና በኋላ ላ አንድ ቀን ያም ሁኜ ግን የውሃ ነኝ ውስጤ አንድ ልጅ ቤት ክራይም ደርሶብኛል። ቅጠረኛ ልጅ ሰራተኛ ሞልተዋል፣ አልቀጥርም አልኳት። እባክህ ግድ የለም ወንድም ቅጠረኝ ስትለኝ እሺ አለቀሰች። ስታለቅስ እሺ ብዬ አስገባዋት። ሙስሊም ናት ሙስሊም ናት? አዎ አስገባዋት። ከዛ በኋላ ሰባት ሰዓት ላይም ወታ ሰገደች፣ አስር ሰዓት ላይም ወታ ሰገደች። ከዛ በኋላ እኔ አየሁት፣ ሁለቱም ጊዜ አየሁት፣ ዝም አልኩት። ማታ ብር ስታዝ፣ አንቺ ልጅ ጠዋት እኮ አልቅሰች ነው የገባሹ፣ ለምንድን ነው ስራዬ ላይ ስጠኝ ነው እኮ ያልሹ ስተኛ ያልከው የምትሰግድበትን ነው። እኔ የምተኛ የመተኛ መሰለኝ። እኔ ፋይዳዬ ነው ማቆ እንጂ ስለ መሰጋገዱ አይደላ። ከዛ በኋላ ወንድም አለች፣ ቢቀር የአንተ ስራ ጥንቅር ብለው ይቅር እንጂ ሰላቴ አይቀር ማለች። እኔ ለዱኒያ አይደለም የሚሰግዱ አለች፣ ለአኪራ ቤቴን በጅነት ቤቴን ለማስተካከል ነው። እንደዛ ሲትለኝ በቃ ድንግጥ አልኩት። እቺ ልጅ ጠዋት አልቅሳ የገባች ልጅ አሁን ጭራሽ ብር ስትወስድ ጥንቅር ብር ጥንቅር ብለው ይቅር አለች። የእውነት አላህ ይቅር በለኝ ውስጥ አልፌ ምንድ ነው የእናንቴ የእናንተ አምላክት፣ ታዲያ ለምንድ ነው ሀብታም ያላረገሽ እንደዛ የምታምኝ ከሆነ ያልኳት። አይ ለሀብት አደለም አለች ለሀብት አደለም። እስቲ እንደዛ ከሆነ የእናንተ መጽሐፍ ቅዱስ ወይም ቁራን የምትሉትን አምጪና ከዛ በኋላ እኔ ማ አለው ይህ ፈጣሪ አልኩት። ያ ነገር ውስጤ በቃ ሌሊት ራሱ ሲተኛ ውስጤ የቆረቆረ እቺ ልጅ ቀን እንደዛ ስታለቅስ የነበረች እንዴት እንደዛ አለች? እነዚህ ሙስሊሞች ምን ያህል ናቸው ለፈጣሪ የቀረቡት የሚለው ውስጤም በቃ ዞርብኝ ከዛ በኋላ